ያለ የመበደር ሩም ካለ ችግር የለውም። እየተበደረም ስራ ሊሰራ ይችላል። በፍጹም አናበድርም ቀይ ቀይናችሁ፣ እስከዛ የሰጠናችሁ ልትከፍሉ አልቻላችሁም እየተባለች ሀገር ናት። ደሞዝ ለመክፈል እኔ ቢሮ ገብቼ በጥቂት ቀናት ውስጥ የመጀመሪያው ጥያቄ ደሞዝ መክፈል አንችልም የሚል ነበር፣ የመጀመሪያው ጥያቄ እና እዳ የነበረባት ኢትዮጵያ የነበረባት ሳይሆን በእዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ሌቭል ሁለተኛው ፕሮጀክቶቻችን በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴ የሚቻል ነው ሰው ህዳሴ ኮንትራክት የተሰጠው ኩባንያ በቃ ለውጥ መጥቷልና ከዛሬ ጀምሮ ስራን ቀጥል እናግዛሃለን በሚል አማርኛ የሚጀምር ስራ አልነበረ። ስራውን ለመጀመር ብቻ ከኮንትራቱ ውጪ አንድ ቢሊዮን ዩሮ ጠይቆናል። የነበረው ኮንትራክት አይደለም አዘገያችሁኝ፣ እንዳልሰራ በጊዜ አልከፈላችሁኝ፣ ኪሳራ ደረሳችሁብኝ፣ ያን ካልከፈላችሁኝ በቀር ስራ አልጀምርም የሚል ኩባንያ የነበረው በነበረው ኮንትራክት ሳይሆን በደረሰበት ኪሳራ ኮምፐንሴት የሚደረገው ማለት ነው። እዚህ ጋር እዳ ነው፣ እዚህ ጋር ደግሞ ፕሮጀክቶች ቁጭ ብሏል። በመንገዱም፣ በሁሉም መንገድ ጥያቄዎች አሉ። ከሁሉ ላይ ግን ህዳሴ ደግሞ እንደዚህ አይነት ከፍተኛውን ሀብት ዲማንድ ያደርግ ነበር። ሶስተኛ የተረከብናት ኢትዮጵያ በጂኦግራፊ ታሰረች ናት። እስረኛ ናት። እኛ መሰለን እንጂ ስንንቀሳቀስባት ኢትዮጵያን የሚያክል 130 ሚሊየን ህዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረ የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ ይመጣ ጉዳይ። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይህን መዘንጋት አያስፈልግም። የጂኦግራፊ እስረኛ መሆን ለምን ጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ የተቋም ድቀት ነበረ። ያሉን ተቋማት በወጉ ስላልተሰሩ የተሰጣቸውን ተልዕኮ ለመፈፀም የማይችሉ መንግስት ፓርቲ፣ ዘር፣ ሃይማኖት፣ ሰፈር መለየት የሚቸገሩ መንግስት እያለ ሌላ መንግስት እንዲያዛቸው የሚጠብቁ ተቋማት ነበሩ። ድቀት ያለበትም ያ ምንድነው ሀሳብ እንኳ ቢኖር ያን ሀሳብ ኤክስኪዩት ለማድረግ አያስችልም ማለት ነው። ከተቋም ሻገር ስንል በርካታ አሳሪ ህጎች ነበሩ። ህጎቻችን በንግዱም በሂውማን ራይቱም መፈተሽ ይጠይቁ ነበር። ህጎቹ ሲሰሩ ስሪታቸው አሳሪስ ነበር። ከዚህ ሁሉ ብሶ ደግሞ ትርክታቸው አንተ ቀይነ፣ አንተ ጥቁርና አንተ እንደዚህ ነው የሚል ከፋፋይ በታኝ ትርክ ነው የነበረው። ለአመታት የተሰራበት እና ሰው ቁጭ ብሎ በጋራ ለማውጋት እንኳ በዚያ የተሰጠው ክፉ ዘር የራሱን ቢጤ ካላገኘ በስተቀረ ለመነጋገር የሚቸገር ነበር። የሚዲያ አውዱ፣ የፖለቲካ አውዱ የተሳከረ ዓለም ነው የነበረው። እነዚያን ስትራክቸራል ጉዳዮች ሰው ዘንግቶ ለምን ተመለሰ፣ ለምን ተወሰነ፣ ለምን ተቀመጠ ቢል ትክክለኛውን ምላሽ አያገኝ። ምን አይነት ኢትዮጵያ ነው የተከበል ነው፣ ምን ትመስል ነበር ኢትዮጵያ ያኔ ታስታውሳላችሁ? እንፈርሳለን አንፈርስም ነኮ ጥያቄ ነበረው? አሁን ተቀይሮ ሌላ ጥያቄ መጣ እንጂ ያኔ ነበረው። እሺ እሱ አልነበረም። በእንደዚህ አይነት ሁኔታ ውስጥ ያለን ሀገር የሚመራ መንግስት ጠንከር ያለ ፈታኝ ውሳኔዎች ይወስናል። ያለው አውድ በራሱ መጨከን መወሰን ይጠይቃል። ውሳኔዎች ግን ሙሉ በሙሉ በፈለግነው መንገድ ግብረ መልስ ያላቸው 100% ፖዚቲቭ ሪአክት የሚያደርጉ ማለት አይደለም። ውሳኔዎች ሁልጊዜም ቢሆን የራሳቸው ዳውን ሳይድ አላቸው፣ የራሳቸው ደካማ ጎን አላቸው። ማንኛውም ውሳኔ ጠቀሜታ አለው፣ ጉዳት አለው። ወሳኙ ሰው ማድረግ ያለበት ጥቅሙን ማጉላት ጉዳቱን መቀነስ ነው። አሊያ ደግሞ ጉዳት ፈርቶ አለመወሰን ነው። ጉዳት ፈርቶ ካልወሰነ በነበረበት አውድ ውስጥ ይኖራል ማለት ነው። ደፍሮ ከወሰነ ጥቅም አለ፣ ያጎላዋል። ጉዳት አለ፣ ጉዳቱን እንዲቀንስ ይገረዋል፣ ይመረዋል። ይሄ ማንኛውም ኃላፊነት ያለበት ሰው እንዲያደርግ የሚጠበቀው ጉዳይ ነው። ከዚህ ተነስተን ነው እንግዲህ በነበረው አውድ ሚዲያው የፖለቲካ አውዱ ተቋማት ችግር ስለነበረባቸው ፓርቲዎች፣ ተቃዋሚ ኃይሎች እንዲገቡ ብንፈቅድ፣ እስረኞች እንዲፈቱ ብንወስን፣ ያለውን ፖለቲካ ላንድስኬፕ ብንቀይር ያለው የተፈታው እስረኛ ሁሉ ለሀገር ጠቃሚ ነው፣ የተፈታው እስረኛ ሁሉ ወንጀል ሳይሰራ ጥፋት ሳያጠፋ ነው የታሰረው ብለን አይደለም። እንደዛምን አይደለም። ግን የለም ሳንፈታ እንለይ ብንል ምን ይፈልጋል? ተቋም ይፈልጋል። ተቋም ስብራት አለ ብያለሁ። ተቋም በሌለበት 1100 እስረኛ በትክክሉ እየመዘነ አንተ ወንጀለኛ፣ አንተ አይደለህም ለማለት ሌላ 15 ዓመት ሊያቆየን ይችላል። ሪአክት የሚያደርግ ሪስፖንድ የሚያደርግ ተቋም ስላልነበር የተቋም ስብራት እዚህ ጋር ይመጣል ማለት ከተቃዋሚዎች መካከል አቶ እገሌ ቢገቡ አይከፋም፣ አቶ እገሌ ግን ችግር አለባቸው ለማለትም ያን ልየታ ማስኬድ የሚያስችል ተቋም ኢትዮጵያ አልነበራትም። ጊዜም አልነበራትም፣ አቅምም አልነበራትም። በዚያ ምክንያት መልካሙን ከክፉ ደምሮ ጥቅምም ጉዳትም ያለው ነገር ቢሆንም በጊዜ ሂደት እየጠራ እንዲሄድ መወሰን አለበት። ለምንድን ነው እንደዚህ አይነት ውሳኔ መወሰን የሚያስፈልገው? ዲሞክራሲን ኢምብሬስ እና ዲሞክራሲን እንለማመል ስንል ዲሞክራሲ በተፈጥሮ ሜሲ ነው። ምቹ ጎዳና እኮ አይደለም። ዲሞክራሲ አንድ ነገር ለመስራት ግራቀኝ ማየት፣ ግራቀኝ ማማከር፣ መወያየት የሚፈልግ ስርዓት ነው። እንደኛ ላሉ ሀገራት ተመራጭ ቢሆንም ግን ንጹህ የሆነ ሲምለስ ሃይዌይ አይደለም። በየመሃሉ የሚጎረብጡ ነገሮች አሉት። ያ የሚጎረብጥን ነገር እየፈቱ መሄድ ግድ ነው። ያ የማይመችን ነገር እየፈቱ መሄድ ግድ ነው። ያ በመሆኑ ምክንያት ይሄ ውሳኔ ያመጣው ጥቅም ባለው ልክ በለውጡ አጠቃላይ ሂደት ውስጥ የፈጠረው ደግሞ ውስብስብ ችግሮች አሉ። ችግር አልቦ ውሳኔ ስላልነበረ ችግሩን እናሳነሳለን፣ ጠቀሜታውን ደግሞ ማክሲማይዝ እናደርጋለን። እኛ ስንመጣ አንዱ ቃል የገባነው ምንድን ነው? ቃል የገባነው ነገር ኢትዮጵያ ውስጥ ዴሞክራሲን ለማምጣት እንሰራለን ነው። ዴሞክራሲን ለማምጣት እንሰራለን ብለን ወንጀል ሰርተው በግፍ የታሰሩ ሰዎች። በትክክለኛው መንገድ ለኢትዮጵያ ዲሞክራሲ የሚታገሉም ሌላ ኢንትረስት ያላቸውን ሰዎች ከሀገር ተሰደው ባሉበት ሁኔታ የመለየት አቅም ሳይኖርን ሁለቱንም ብንከለክል ያ የምናስበውን ዲሞክራሲ ልናመጣ አንችልም። ልክ አስፋልት ሰርቶ አስፋልቱ ስለሚያምር መኪና አይሄድበትም ብሎ እንደ መከልከል ነው። አስፋልት ከሰራን በኋላ ጥንካሬው ምን ያክል እንደሚዘልቅ ማወቅ የምንችለው መኪኖች ከሄዱበት ነው። በመንገድ ስራ ኮንትራክት ውስጥ አንድ ኮንትራክተር አስፋልቱን የጨረሰ ቀን አያስረክበንም። በኮንትራክት ህጉ ተጨማሪ አንድ ዓመት፣ ሁለት ዓመት ይሰጣል። ለምንድን ነው? ያ የተሰራው ስናየው ያማረ ግን ስንሄድበት 10 ሜትር ጠንካራ፣ አንድ ሜትር ጎርጓዳ፣ አንድ ኪሎ ሜትር ጠንካራ፣ ሌላ ደግሞ መቶ ሜትር የተበላሸ ሊሆን ይችላል። ያንን ቴስት ማለፍ የሚችለው መኪኖች ሲመላለሱበት ነው። መኪናዎች ከሄዱበት ከታየ በኋላ የተበላሸ ፓርት ተጠግኖ ሲሟላ ነው ኮንትራት ሰጪው የሚረከበው። እኛ ዴሞክራሲ ያለው መንገድ ከሰራ ነው በኋላ ፓርቲዎች አይንቀሳቀሱበትም ብለን ከዘጋን የዴሞክራሲውን ውሃ ልክ ማወቅ አይቻልም እና የኛ ውሳኔ የነበረው ሁሉም መድረክ ማግኘት አለበት፣ ሁሉም ጆሮ ማግኘት አለበት። ሀሳብ ያለው እና ሀሳብ የሌለው ለኢትዮጵያ ጠቃሚ ምክር የሚያመጣና የማያመጣ ጊዜ ይለየዋል። አሁን እኛ ተቋም ሳን ዝን ብንለው ሪፎርሙን ሳንጀምረው ይጨናገፋል። ግን ለሁሉም መድረክ እንስጥ፣ ሁሉም ይደመጥ፣ ይታይ ሀሳቡ ይደመጥና የተሻለው ይቀጥላል። ደግሞ በጊዜ ብዛት የሚሆነው ይሆናል። እና የመጀመሪያው ነገር መድረክ እንዲያገኙ ማድረግ ነው። ራሱን ለገበያ እንዲያቀርብ ራሱን ለሚሸጥለት ህዝብ ለማቅረብ እንዳይከለከል ማድረግ ነው። ከዚያ በኋላ በህዝብ ተመዝኖ መክበድ አሊያም መቅለል የሚወሰነው በኔ ሳይሆን በአንቺ ሳይሆን በዚያ ሰው ሳይሆን በህዝብ ነው። ህዝብ ሁሉን ይሰማል፣ ሁሉን ያያል። ከዚያ መካከል የተሻለና የከበደለትን አክብዶ ይወስዳል፣ የቀለለውን ደግሞ እንዲሁ ይተዋል ማለት ነው። ህዝብ እንዲወስድ እድል ሳንሰጥ ከሆነ ግን ውሳኔ የምንወስነው ጥፋት ያመጣል። በቅርቡ አውሮፓ ጉዞ ነበረኝ እና በዚህ ቆይታዬ አንድ የሚገርም ነገር አስተዋልኩ። እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ፣ አውሮፓ በጣም ይረብሽ ነበር። ከአንድ ቦታ አንድ ቦታ ሲኬድ አምቡላንስ ይጨዋል። አምቡላንሱ ብቻውን አይደለም፣ የእሳት አደጋ መኪና ያለው ሞቶር ሳይክሎች አሉና ጩኸት ነው። ወደዚያ ጩኸት፣ ወደዚህ ጩኸት ነው እና በጣም ይረብሻል። ተደጋጋሚ አጋጠመኝ። ዝም ብለል ሞከርኩ። ግን እየበዛ ሲሄድ ጎኔ የነበረው ሰው የአምቡላንሱ ጩኸት በጣም ያውካል፣ ይረብሻል፣ ራስ ያማል፣ ያስመርራል አይነት ቅሬት አዘር አስተያየት ሰነዘርኩ። አዎ ልክ ነህ፣ ይጮኻል፣ ግን ለመውለድ የምታጣጥር እናት ህይወት ይታደጋል። በመኪና አደጋ ወድቀው ህይወታቸው ሊያልፍ ያሉ ሰዎች አምቡላንሱ ደርሶ ህይወታቸውን ይታደጋል። ወላጅ ልጆቻቸው አጠገባቸው ሳይኖሩ በስትሮክ ምክንያት ወድቀው በካንሰር ምክንያት ታመው በከፍተኛ ሪስክ ውስጥ ሲሆኑ ደርሶ ይታደጋቸዋል። ታለ ለሱ የአምቡላንሱ ጩኸት ሳይሆን አምቡላንሱ ቢሰራው ቁም ነገር ነው የሚታየው። እኔ ደግሞ እንደ መጤ እንደ አዲስ ሰው ለዚያ ግን ነበረኝ፣ ኮንፈርት ጩኸቱ አልተመቸኝም። እኔ ያየሁት ጩኸቱን ነው፣ እሱ የሚያወደው ማዳኑን ነው። ልክ እንደዚሁ ወደ ሀገር ውስጥ ያስገባናቸው ሰዎች ኪሳራ ብቻ ናቸው ብሎ የሚያስብ ሰው ልክ እንደዚህ ሆኖ ብዙ አትርፈንበታል። ብዙ የከበዱ ሀገራቸውን እያገለገሉ ያሉ ሰዎች አሉ። በመንግስት ካቢኔ ውስጥ በክልል አመራር ውስጥ ያሉ አሉ። ዩኒቨርሲቲም የሚያስተምሩ አሉ። ገብተው የሚነግዱ አሉ። ለረጅም ጊዜ ቤተሰብ ጋር ተለያይተው ቤተሰብ ጋር የተገናኙ አሉ። አባትና ልጅ መገናኘት ተስኗቸው አብረው የሚኖሩ አሉ። ወይም አብረው ኖረው። ወጥቶ መግባት ያልተከለከሉ አሉ። እና በዚያ ውሳኔ ብዙ ያተረፉ፣ ብዙ የተጠቀሙ ሰዎች አሉ። በእርግጥ ጉዳትም አለ። ኢትዮጵያ በዛው ናት። በሩቅ የምናውቃቸው ቢያገለግሉ ብለምንመኛቸው እያገለገሉ እየጠቀሙ ያሉ ሰዎች አሉ። ያን ደግሞ ስተው ያጡ ሰዎች አሉ። ውሳኔውን ማየት ያለብን ሙሉ በሙሉ አክሳሪ፣ ሙሉ በሙሉ ጥፋት ሳይሆን እንደማንኛውም ውሳኔ። የራሱ ጠንካራ ደካማ ጎን አለው። ደካማ ጎኑን እያረቅን፣ እያረምን፣ እያስተካከልን ጠንካራ ጎኑ ደግሞ ማክሲመም ይህ ጠቀምን ለመሄድ ነው ጥረት የተደረገ ያለው በዛ አውድ መታየት ያለበት እና ፋውንዴሽኑን ካልተረዳን ውሳኔዋን ብቻ ከወሰድን እንስታለን። ያኔ ምናለ እዛው በቀሩ ኑሮ ብሎ የሚያስብ ሰው ነው የሚኖር። ይገባኛል። ግን በየትኛዋ ኢትዮጵያ የምትወስነው ይሄንን? ለነገር ውሳ አይግቡ ብለን ብንወስን ያለ መከላከል የሚያስችል ተቋምስ ነበረን ወይ የሚለውን ጥያቄ ያስነሳልና በደንብ ከመሰረቱ መገንዘብ አስፈላጊ ይመስለኛል። ይህ ጉዳይ በድምሩ ግን አትርፈንበታል። የከበዱ አሉ። የተጎዳንባቸው ኤሪያም አሉ። የከሰርንባቸው ኤሪያዎች አሉ። እነሱን እየተማርን እየቀነስን ጥቅሙን እያጎላን እንቀጥላለን። ምናልባት የሚገናኝ ይመስለኛል ክቡር ጠቅላይ ሚኒስትር ዚ የፖለቲካ ሀይሎች ከዛ በኋላ በድንበሩ ጊዜያቶች የአቋም መዋዠቅ ታዩባቸው የነበሩ አሉ ቀደም ሲል ተቋማት ግንባታው